ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙረያን ዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ መጋረጃዎችን ላሳያችሁ የመጣሁት እስከ ዛሬ እንግዲህ ያው ሰፋ አድርጌ መጋረጃዎቹ መደም ባሳየቻችሁ አላውቅም። ዛሬ ግን በጣም የሚያማምሩና በጣም ቆንጆ የሆኑ ለየት ያሉ አዲስ ነገር መጋረጃዎችን ይዤላችሁን የመጣሁት ቤት ውስጥ ሲገቡ በጣም ፍክት የሚያደርጉና ደስ የሚሉ መጋረጃዎች ነው ያመጣሁላችሁ። ያው እንግዲህ እንደ ሰው ምርጫ ብዙ አይነት ከለሮች አሉን። የሰው ምርጫ ሁሉም ስለሚለያይ እናንተ እንደምትፈልጉት አይነት አማራጭ ከለሮች አሉን ማለት ነው። እንግዲህ ለትራስ ልብስም ሊሆን ይችላል፣ ለመጅልስም ሊሆን ይችላል። ለምትፈልጉት አይነት ለማች የሚሆኑ የሚያማምሩ መጋረጃዎች አሉን። እንደምታያቸው እንግዲህ ዋጋቸው ከሶስት ሜትር ብዙ ጊዜ የምናዘጋጀው ለሶስት ሜትር ነው። ያው ብዙ ጊዜ ፈሬንች ዶር ከሶስት ሜትር ነው የሚጀምረው። ሁለት ተኩል እና ሶስት ሜትር በጣም ቅናሽ የሚባሉም አሉን፣ በጣም ደግሞ ውድ የሚባሉም አሉ ማለት ነው። እንግዲህ እነሱን ሁሉም የመጋረጃ ዋጋ ስለሚለያይ የምትፈልጉት መጋረጃዎች በውስጥ አናግሩኝ በቴሌግራም በኢሞና በዋትሳፕ አናግሩኝ በተቀመጠላችሁ ቁጥር የምትፈልጉትን አይነት መርጣችሁ እኔም ዋጋቸውን የማሳውቃችሁ የሚሆነው ማለት ነው። እኛ ጋር እንግዲህ መጋረጃ በጣም በጣም ተመጣጣኝና በጣም ያን ያህል የተጋነነ ዋጋ አንጠራም። ያው ብዙ ጊዜ መጅሊስም የትራስ ልብስም ከኛ ጋር ስለሚወጣ ከኛ ጋር ስለምታዙን አብሮ በመጋረጃ አብሮ ስለሚሆን ዋጋው እንዳይጨምርባችሁ እንዳይወደድባችሁ በጣም በተመጣጣኝ ዋጋ እያደረግን ነው ማለት ነው መጋረጃዎችን የምንሰራላችሁ። እንግዲህ እናንተ ምርጫ የሆነውን በውስጥ መስመር አናግሩኝ፣ በቴሌግራም በኢሞ እና በዋሳፕ መልክት አስቀምጡልኝ። ምላሻችን ፈጣን ነው የሚሆነው እንሻላ እንደተለመደው እንግዲህ ማንኛውም ቦታ ማንኛውም ሀገር በአማና በታማኝነት የምና ልናደርስላችሁ የሚሆኑ ማለት ነው። ለዚህም ደግሞ ምስክር እስከዛሬ ያደረስንላቸው ከስተመሮች ናቸው። ከሰባት እና ከዛ ዓመት በላይ ሆኖናል። እንግዲህ በዚህ ስራ በጣም ተመራጭ ነን፣ ተመራጭ አድርጉን። እንግዲህ ጊዜያችሁን ሰታችሁ ስለምታዩኝ ስለምትከታተሉ በጣም አመሰግናለሁ። የቻናሌ ቤተሰቦች ላይክ ሸር እያደረጋችሁ አበረታቱኝ። እንዲሁም ደግሞ ለቻናሌ አዲስ የሆናቸው ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ቁም ነገርና በጣም የስራ ቪዲዮ የሚለቀቁበት ቻናል ነው ማለት ነው። ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬ ቪዲዮ እንግዲህ ይህን ይመስላል። እያያችሁ ምረጡ። ያው ሱቁ የሚይዘው ያክል መጋረጃ ነው ለዛሬ እያሳይኋችሁ። ግን በውስጥ መስመር ደግሞ ብትመጡ ከዚህ ብዙ ከለር እና አማራጭ አሉ ማለት ነው። እንደ የከስተመር ፍላጎት እንደ ደንበኞቻችን ፍላጎት ነው የምናቀርበው። እንግዲህ ያው አንዳንድ ጊዜ ቪዲዮ ላይ ሁሉንም ለማስገባት ስለምንቸገር ነው ሙሉውን ቪዲዮ ላይ የማላሳያችሁ። በውስጥ ስትመጡ እንደነገርኳችሁ በጣም ብዙ አማራጮች አሉን። በጣም ብዙ ማለት ነው፣ ያው በጣም ብዙ አይነት ከለሮች ናቸው ያሉት። እነዚህ ብቻ አይደሉም። እነዚህ ውስን ናቸው ማለት ነው። ያው ለማሳየት የሞከርኩት የተወሰኑት ናቸው። በተለይ ይሄ መጋረጃ እኔ በጣም በጣም ነው የወደድኩት። በጣም ብዙ ጊዜ ደግሞ ከኛ ጋር ወጥቷል። በተለይ ለሲልቨር ትራስ ልብስና ለመድሊስ የማይሰለች ቤት ውስጥ በጣም ፍክት የሚያደርግ ያው ደብዘዝ ያለ ከለር ሲሆን ብዙ ጊዜ ለቤት ማያፈካም አብሮት ማች የተደረገውም ነገር አብሮ ሲደበዝዛል ማለት ነው። እነዚህ ግን በጣም የሚያማምሩ ነጭም የማይፈልግ ካለ ጠቆር ያለ አለን። ጠቆር የማይፈልግም ካለ የማትፈልጉም ካለ ደግሞ ነጣ ያለ አለን ማለት ነው። በጣም ብዙ አማራጮች አሉ። የትራስ ልብስም የምትፈልጉ ከሆነ የመድሊስም አማራጭ የምትፈልጉ ከሆነ በቴሌግራም የቴሌግራም ቻናል ሊንክ አለኝ እሱን አስቀምጥላችኋለሁ። ወደ ቴሌግራም እየገባችሁ ምረጡ። እንዲሁም ደግሞ የቻናል ሊንክ ደግሞ እንቢ ካላችሁ እኔን ቀጥታ በቴሌግራም በኢሞና በዋሳፕ በተቀመጠላችሁ ቁጥር እየጻፉልኝ አናግሩኝ። እንሻላ ምላሽ ፈጣን የሚሆነው ማለት ነው። ቀጣይ እንግዲህ አዳዲስ ነገሮችን ይዤላችሁ ለመምጣት እሞክራለሁ። ያው እንግዲህ ከዚህ በኋላ እንሻላ ቶሎ ቶሎ ቪዲዮ ለመስራት እሞክራለሁ። ረመዳን ጠጋ እያለ ስለሆነ እስከዛ እንግዲህ አዳዲስ ነገሮችን ይዤላችሁ እስከመጣ ድረስ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።